የሁለ ገቡ ከያኒ ጌትነት እንየው የ68ኛ አመት የልደት በዓልና የ43 አመታት የሙያ አገልግሎት የምስጋና መርሃ ግብር በኢትዮጵያ ብሔራዊ ቴአትር በደማቅ ሁኔታ በትላንትናው እለት ወዳጅ ዘመዶቹ እንዲሁም ታላላቅ የጥበብ ሰዎች በተገኙበት ተከብሯል። ተስፋ የጥበብ ኢንተርፕራይዝ ባዘጋጀውና በርካታ የጥበብ ቤተሰቦች በተገኙበት በዚህ ልዩ መርሃ ግብር ላይ ልዩ የሆነና ያልተጠበቀ ሰርፕራይዝም ተካሂዶ ነበር። ተፈራ ወርቁ የተስፋ የጥበብ ኢንተርፕራይዝ ስራ አስኪያጅ ነው። የዛሬው ፕሮግራም የአንበሳውን ድርሻ እርሱን የወሰደው አምና የተወዳጁን አርቲስት ኪሮስ ኃይለ ስላሴን ልደት በድምቀት እንዲከበር ያደረገ ሰው ነው። በቀጣይ የጌትነት እንየውን ማክበር አለብኝ ብሎ ተናግሮም ነበር። ልበቀናው ተፈራ ወርቁ እዚህ ሀገር በድምቀት መከበር ያለበት ትልቅ በዓል ነው። ሰው ወዳድ ነው። ለ25 ዓመታት በጥበቡ መንደር ስሙ በመልካምነት አለ። የብዙ የተቸገሩ የጥበብ ሰዎች ደጋፊ፣ ለብዙዎች ክብር የቆመ ለሰዎች ገንዘብ ለመክፈል ሲል ስራ የሚቀጥር መልካም ሰው ነው። ልባቸው ከሚያስቀናኝ ጥቂት ሰዎች አንዱ ተፈራ ወርቁ ነው። በተለይ መልካምነት እንደ ብርቅ በሚታይበት በዚሁ የጥበብ መንደር ተፈራ ወርቁ ራሱ መልካምነት ነው። የቢሮ ስራውን አቁሞ ሙሉ ጊዜውን ለጌትነት እንየው ሰጥቶ እንደ ሸማኔ ወዲያ ወዲህ ሲል ሲወረወር የከረመው ተፈራ ወርቁ ነው። ተፈራ ሁሉን እንዳመሉ ይዞ ማስተባበር ይችልበታል። ዛሬ ለጌትነት በሆነው ሁሉ ለተደስታችሁ ተፈራ ወርቁን አመስግኑት፣ የአንበሳው ድርሻ የእርሱ ነውና። ጋዜጠኛና ደራሲ ቴዎድሮስ ተክላይ ረጋይ ስለ ተፈራ ወርቁ ያስተላለፈው መልእክት ነው። የምትወዱትና የምታከብሩት ጌትነት እንየው አታን በጋራ እናመስግነው። ዛሬ እሱን ለማመስገን የተገኛችሁ ባለሙያዎች በሁሉ ፍቅራችሁን አሳይታችኋል። እስከ መጨረሻው እንድትቆዩ ጋብዛለሁ። ጌትሽ አሁንም እንኳን አደረሰላለሁ። አመሰግናለሁ። አበበ ባልቻ፣ ኪሮስ ኃይለሥላሴ እንዲሁም ተስፋይ ሲማ ስለ ጌትነት እንየው ወዳጅነት፣ ቤተሰብነት መድረኩ ላይ ፍቅራቸውን ገልጸውለታል። ጌትነት እንየው ሙያው ላይ ካሳለፋቸው አርባ ሶስት አመታት ውስጥ ስድስት ወሩን ከኔ ጋር ነበር። ከስድስት ወሩዎቹ ከስድስት ወራት ደግሞ አምስቱን ቀናት ጎን ለጎን ያለማቋረጥ አብረን ቁጭ ብለን የሚያሳልፍ ነው ጌትነት። በ1971 ዓ.ም ወደ ሚያዚያ አካባቢ ነው ያወቁት ጌትነት ባለበትም በሌለበትም እምላት መንግጥማለች እውነት ቤት ስትሰራ ውሸትም ካገዘች ሚስማር ካቀበለች ጭቃ ካራገጠች ቤቱም አልተሰራ እውነትም አልሞላችም። እች ግጥም የጌትነትን መላ ህይወት የምትገልጽና የኖረባት ህይወት እቻ ከሀገር ውጭ የሚኖሩ የጌትነትና የወዳጆች መልእክታቸውን እነርሱም አስቀምጠውለታል። ት አከበት ገጣሚ ተዋናይ፣ ፀሐፊ ተውኔት እንኳን ለልደት በዓል አደረሰ። እዚህ ከሱ ጋር ተደታችሁ ደግሞ ልደት ምታከበ በሙሉ እግዚአብሔር ያክብራቸው። እንግዲህ ጌትዬን እናንተ ያው ከአዲስ አበባ ዩኒቨርሲቲ ተመርቀህ ከመጣህ ጀምሮ በዚህ በጥበብ ህይወታችን ውስጥ ተጣምረን አብረን የሚወርዱ ሰዎች ነን። በዚህም ሳቢያ ደግሞ እንግዲህ ዛሬ ልደትን ለማክበር ስለበቃ

ያኔ መሰለ የተሳካ ስራ ሰርተን የበላይ ዘለቀን ቤተሰቦች ጋብዘን እንግዳ ዘር ያኔ የመጀመሪያ የክረክት ቲያትሯ ነው። በቴሌቪዥን ነበር ትሰራ የነበረው። እሷን ማመተን አሳትፈን ድንቅ የሆነ ትወና ህልና ሰውስህን ያሳየህበት ስራ ነበር። በአዘጋጅነት በመሳተፍ ይድልኛ ነኝ። እኔም ከዛ ቀጥለን ደግሞ እውነተኛው ቅጽበትን በዚህ በተለይ ኤችአይቪ ኤድስ በዛን ዘመን ኢትዮጵያ ውስጥ እንዴ ተደፍር በማይነገርበት ዘመን ሲምፖዚየም ሴሚናር፣ በሰላማዊ ሰልፍ ቲያትር አዘጋጅተን ሳምንት ሙሉ ለህዝቡ ቅስቀሳ ስናረግ ነበር። ያችን መደኛ ቅጽበት ደርሰተን ደግሞ አስተርጉመን በአማርኛም በእንግሊዝኛ ነው የሰራናት። ካሜሮን ለሁለተኛው አለም የኤችአይቪ ኤድስ ኮንፈረንስ ተሰብስበን ሄደን ሰራን። ስዊደንም ምንነጻው ደቤ አቤ አንተ ጌትነትዬ ፈቃዱ ተከለ ማርያም እኔ ሆነም ነው የሄድነው። በቀድሞ ተሳትፎ ጊዜ ተፈሪም ነበር አብሮን፣ ተክልይም ነበር እና ከዛ ዛ ስምድር ደግሞ ደርሰን ወሰንን ማለት ነው። ለምሳሌ አሜሪካ ጓዝ ማትያ ትራን ስራ ብለን በወቅቱ የብዙ የሙዚቃና የባህል ስራዎች ናቸው እንጂ ቱር የሚያደርጉት በኢትዮጵያ ዘመዳ ነበረ የትያትር ጉዞ ዘቦች። እኛ ግን ደፍረን ከሱዲን ዶክተር ንጉሴ ነበር አምባሳደሩ፣ ከእሱ ቪዛ አስፈቀደና ስንያሰተናገን ሰሜን አሜሪካ ገብተን የአቤ በየትያትሩ በየመንገዱ ላይ እንደሚናገረው ሶስት አራት ስቴት በአውቶቡስ እያቆራረጥን ቀላል ዘማጆች ሆ የትያትር የሚጀምረቸው ዘማጆች ነበር ሰሜን አሜሪካ። ከዛ በኋላ ደግሞ

ዞርን ከዛ ሀገር የለቀቅ የወጣ ከብዙ ጊዜያቶች በኋላ ሌላው ትልቁ እንደርሰብከት ሮሳይም ሰሜን አሜሪካ መጥቼ ተዋንያኖችን ጋብዤ ወደ ሀያ ሰባት የአሜሪካ ግዛቶች ነው ሰሜን አሜሪካ ውስጥ ቀጥለን ደግሞ አውሮፓ አንተን መጣ ጋበስኩልና እንዴት ደስ የሚል ጊዜ ያሳለበት ዘጠኝ አውሮፓ ሀገሮች ዞርን። እሱ እንዲሆን የመጀመሪያዎች ነን እንደዚህ አይነት ድንቅ የተሳካ ስራና ጎዞዎች ለማካሄድ እና ግንባር ቅድም ስማችን በብዙ ቦታ ላይ ጌትነት እንየው አንተም ድንቅ ጸሐፊ ነህ፣ ድንቅ ተዋናይ ማዘጋጅና አቤት ግጥሞችን ደግሞ ስወዳቸው ማርማል ነው የሚሉኝ ያንንም ወደሆን ግጥመን የዘጃ ጅን ዘርግተን ከስደት ስመለስ ሀገር የተቀበልክኝ

ግጥማት መስሉ ሙሉ ቲያትር ነው የሚመስል፣ ጽሁፎችንም ለዛ ናቸው ሁሉ በጣም ናቸው። ይህንን ነገር በእውነት ነው መልክ ባንተ መፈጠር ብዙ ማለት እነሱ ተፈጥረዋል። ባንተ መፈጠር ኢትዮጵያ በጥበብ ጸጋዋ አብባለች፣ አሸብቃለች፣ ደምቃለች ሰርተህ ተደብቀሃል ባንተ ቤት ያንተን ስም ይዘን ባንኳኳነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም ይል ስም ሲጠራ ማይደነግጥ የለም አብሮን ለመሆን ፈቃደኛ ያልሆነ የገባንበት አንድም ቦታ የለም ተከብረ ስላስከበርከን ጌትሽ እጅግ አድርገን እናመሰግናለን። ባዶይን መጣው ሥጋዬ እና ነፍሴ ቤት በሚያምፀው ድንገት ዚያር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንዳቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ፣ ሳጥናኤል መስኮቴን አሽቀንጥሮ ጥሎ፣ በሁለቱ ፈቃድ በሬ ተሰባብሮ፣ በደመና እግረሙቅ እግሬ ተጠፍሮ፣ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛው ሌሊት ሰባተኛው ሰማይ ሰባተኛው ችሎት እንደ ወንጀለኛ ቀረብኩኝ ጊዜ ሚካኤል ቀኝ እጄ ሳትናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ ከዚያው ተችሎቱ ሰማይ ላይ ተክለውኝ፣ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዜር ወደ እኔ ጠቁመው በማላውቀው ቋንቋ እርስ በርሳቸው ተነጋገሩ። ሚካኤል ወደ ቀኝ፣ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠሩ እግዚአብሔር በመንበሩ እንደተደመመ ትግስቱን እያጣ ቁጣው እየጋመ ለሰባት አመታት ከሰባት ደቂቃ አስተዋለኝና ከጎኔ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብኛ የቶቹ ጌታ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ስጋዬ ከጎኔ ተደብትሮ አየሁት ደንግጬ በሆዴ በስማ ልንፈልግ ሆቴል ውስጥ ያጣሁት! እንዲህ በእግዜር ችሎት ማዋረዷን አናዶኝ መለመላ ግንዱን መቆሟ አሰጥጥጦኝ ስጋዬ ስባቱ ግማቷ አሳፍሮኝ ልርቀው ልሸሸው አላውቀው ልልስል እርቃኗን ቆማለች ነፍሴ በቀኝ በኩል ሽምግግል ላርጉና በነፍሴ እርቃንነት መሸማቀጠይን ነፍሴ ከነፍሴ ከን ያጣሁት በግራ ስጋዬ በቀኝ ነፍሴ መሀል እኔ ሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረምንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ። በዚያ ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገንበት አደረገና አንገቱን አቅንቶ ችሎቱን ቃኘና ያንን የሰማይ ዶሴ እያገላበጠ ጉዳዩን በዝርዝር ብራቱ አብራርቶ ገለጠ ስጋና ነፍሴ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ መሀል ሆኜ የበደልጓቸውን ሰባት በጋና ሰባት ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብሬል ዝርዝር ራፖርት የገብሬል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅነቆ እየተገረማ እየተገረመ በላ ምትለው ልስማ፣ ነገረኛ ታምናለህ አታምን አሌግ በአማርኛ ምኑ ነው ጌታ አልኮት በእግዚአብሔር እግዚር ያለወቶ ከት ብሎ ስሞ በትሩን አርጎ አኑሮ ካባውን አውልቆ ዘቡን አስቀምጦ ተገርሞ ተደንቆ ምንንም እኔንም ምንንም አየና ይንከተከት ጀመር። ተደሞ እንደገና ሰባት በጋና ሰባት ሙሉ ክረምት ሲነበር የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው፣ ችሎት የታደመው ሁሉም አብሮ ሳቀ። ሚካኤል ደስ አለው፣ ገብርኤል ፈነደቀ፣ ሳጥናይል ዘለለ በልዘውል በወረቀ ስጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን፣ አንዴ ቤልዜቡልን፣ አንዴ ሚካኤልን፣ አንድ ጊዜ ወለግዜር፣ አንዴ ሳጥናኤልን በሳቃቸው መሀል ስናይ ተደናጠን። ሰባት ጊዜ ሰባ ዓመታት ቆይተን በሰባተኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደውን ባቸው ደርቆ፣ ሰባተኛው ችሎት ጸጥ አለ አንዳፍታ። ስጋዬ ውስጥ ያለው ልቤ ልቡ መታ። ነፍሴ የተደበቀች ነፍሴ ውስጥ ገብታ እኔም ውስጥ ዝም አለ የውስጤ ዝምታ። እግ እንደ ው እግዜር እንደገና ደረበ ካባውን፣ ጨበጠ በትሩን፣ አጠለቀ ዘውዱ። አንዴ ሚካኤልን አንዴ ሳጥናኤልን ግራቀኛዬና ምን እንደው ፍርዳቸው ሀሳብ እንዲሰጡ በእጁ በእጁ ጋበዛቸው። ሳጥናኤል ሐሳቡ ይፎክረው ጀምር?

ነፍሱ በምድር ላይ በእውነት ተጨንቃለች። ከዚህ ስጋ ጋር መኖር አልፈልግም፣ ልቀቀኝ ብላለች። ግን በግብዝነት ለማይጠቅመው ነገር ለስጋ እያደላ ቢበድላት መጣች ይኸው፣ አቤት ብላ የምድሩ ስቃዋ መከራ፣ ፍዳዋ ያበቃላት ያበቃታልና ነፍሱም ከስጋዋ በዚህ በቅጥሩ ውስጥ አንድ ላይ አምረው ስጠኝ ሸው ገነት የሚል ቦታ አለና ቁጭ አለ ሚካኤል በፈንታው እግዜር በታሪኩ አይቶት የማያውቀው ግራ የሚያጋባል አኝነት ገጠሙ። ለማንኛውም አስጨነቀው አሰባሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድም ለነፍሱ ወይ በስጋው ያደረ እንዴት ሁለቱንም በምድር ይበድላል አለና እግዜር በግዜርኛ እንዲያለ ፍርዱን በግዚ አማርኛ ዳንት ያለ ፍጡር መፍጠሪን በምድር ማስታውስ አቃት ይጠራጠር ጀመር ነፍስና ስጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቀት ስጋህን በድለ ለነፍስ አላደር ነፍስህን አብድፈ ስጋህን አልጠቀም

ዘላለም እንድኖር እግዚአብሔር ፈርዶልኝ አለስጋ ለነፍስ እንድኖር ፈርዶልኝ። ባዶህን ሂድ ብሎኝ ባዶ የምመጣው የሱ ዛሬ ባዶና። እናመሰግናለን። በዕለቱ ትልቅ ሰርፕራይዝም በሀበሻ ቢራ፣ በአቢሲኒያ ባንክ እንዲሁም በታላቁ ብሔራዊ ቲያትር ተበርክቶለታል። አቢሲኒያ ባንክ ለከያኒ ጌትነት እንየው አምስት ሚሊዮን ብር ስጦታን አበርክቶለታል። በተጨማሪም ሀበሻ ቢራ አክሲዮን ማኅበር የ2025 አዲስ ቢዋይዲ መኪና በስጦታ አበርክቶለታል። ለ43 ዓመታት ያገለገለው ጌትነት እንየው የኢትዮጵያ ብሔራዊ ቲያትር ካባን አልብሶታል። አቢሲኒያ ባንክ በቅርቡ ባህር ዳር በሚከፍተው ቅርንጫፍ ላይ ባንኩ በጌትነት እንየው ስም መሰየሙንም ይፋ አድርጎለታል። በዚህ ታላቅ መርሃ ግብር ላይ የከያኒውን ሕይወት የሚያስታውሱ ዝግጅቶችና ምስክርነቶችም ቀርበዋል። በትላንትና እለት የጌትነት እንየውን የሥራ ሕይወት የሚያሳይም ቲያትር ተዘጋጅቶለትም ነበረ።